ሱመያ ከሰይድ ጋር እንኳንም አልታረቅኩም። እኔ ከሰይድ አንድ ለመሆንና ለመታረቅ አዩን እፈራታለሁ። ምክንያቱም በንግግር አታምንም፣ አስተውላም አስባም ማንኛውም ነገር አታደርግም። እሷ ቀጥታ ዱላ ብቻ ነው የምታውቀው። እስካሁንም አለመታረቂ ደስተኛ ነኝ። ከዚህም በኋላ አልታረቅም። ለሰይድም ልጆችን እሱ ይዟቸው እንዲሄድ ወይም ደግሞ እሷን ቤቴን እንድታየው አልፈልግም ምክንያቱም እኔ ለልጆቼም ለነፍሴም እፈራለሁ። አንድ ሰው ለማትረፍ ብዬ ሶስት ህይወትን አደጋ ላይ አልጥልም ብላለች። ያዩ ሀይለኝነት በዚህ ገልጸዋለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያላህትነት ረዲት ሀይለያችኋ። አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የሚላችሁን ያይሻ ነኝ። እንግዲህ ሰይድ፣ ያው በመሀል ምን ብትሰራ ነው ይህ ሁላ ስቃይ? ይሄ ሁላ ውጥንቅጥ ውስጥ የገባኸው በምንስ ምክንያት ነው? አሁንስ አሳዘንከኝ ይሉታል ብዙዎቹ። ሱመያም በእርግጥ በአሁኑ ሰዓት እጅግ በጣም እያዘነችለት ነው። በተለይ እቺ ሁለተኛ ሚስቱ ለምንም ለማንም የማትሆን ክፉ ናት፣ እጅግ በጣም ከባድ ናት። አንድ ወንድ ሁለተኛ ሚስት ሲያገባ ከመጀመሪያ ሚስቱ ወይ በመልክ ተሽላ ወይ በጸባይ ተሽላ ወይም ደግሞ በስነ ምግባር ወይም ደግሞ አንዱ የሆነ ከመጀመሪያ ሚስቱን ያጣው ነገር የሚያገኝ ነገር ፈልጎ ነው የሚገባው። አንተ ግን ከምንም ምንም የሌላት ከጸባይ ጸባይ የሌላት እዳ የሆነ ችግር ውስጥ የምትከትህ ነገር ላይ ነው የገባኸው። ወደድኩህ ራስ ያጠፋለሁ ስትል እውነት አመንካት እንጂ አንተም ወዳሃት አፍቅረሃት አይደለም፣ እሷም ደግሞ እውነትም ወዳህ አይደለም። እና አዝንልሃለሁ፣ የልጆቼ አባት ራስህን ጠብቅ፣ በተኛህበት አንድ ነገር እንዳታደርግህ ብላ ተናግራታለች። እንግዲህ አዩን እሷን ለማስታረቅ ሱመያን፣ እንደዚሁንም ሰይድም ለማስታረቅ ወዲህ ወደዛ ሲሄድ የነበረ እንግዲህ ጥርሱን አውልቀዋለች ማለት ነው እውነትም ልጅቷ በጣም ከባድ ናት በአጠቃላይ ግን ሱመያ ያው ጤነኛ አደለችም ነው የምትለው ልጅቷ የሚያስፈልጋት የአይምሮ ሀኪም ቤት ነው ሙስተሽፋ መጀኒ ያለችው ያው ባረብኛ ነው እንግዲህ እና ጤነኛ አደለችም ምክንያቱም በጣም ነው ሰው ላይ አደጋ የምትጥለው ወይም ደግሞ ያስወለደቻት ዶክተር ወይም ያስወለደሻት ስት መታት ነው መሰለኝ፣ ያስወለደሻት እንደተወለደችም ቀጥቅጣት ነው መሰለኝ። በዱላ ብቻ ነው ምታም ነው ብላለች ማለት ነው። በአጠቃላይ ሱመያ ያው ለልጅቷ ረጋበይ ስከን በይ እንደዚህ ጥሩ አይደለም ብላ ምክርም የሚመስል ነገር መክራት አለች ማለት ነው። እሷ ግን አለመታረቋ እጅግ በጣም አስደስተዋታል ማለት ነው። ለምን የዚችን ኃይለኝነት እኔ ከዚች ታርቄ ከዚች ካንተ ጋር ብታረቅ እኔ አንተ ላድንህ አልችልም። ከዚች ሴትዮ የባስ ልጆችንም እኔ አደጋ ውስጥ እገባለሁ እንጂ ተስማምታ የምትኖር አምና ተቀብላ የምትኖር አይደለችም። ፍታት እኔ ከተመለስኩ በኋላ ራሱ ፍታት ብዬ ብልህ ራሱን አትፈታትም። ምክንያቱም እሷ በብዙ ነገሮች ያስፈራራችህ ነው ምናምን ነገር ብለዋለች። ይሄ ነገር ላይ ብዙ ኮሜንተሮችም ብላችሁታል። በነገራችን ላይ ምን ቢይዙብህ ነው? አንዴ እዚህ አንዴ እዚያ ስቃይ ይሁን የምትበላው ብላችሁት ነበረ ኮሜንተሮቹ ራሱ ብዙዎቻችሁ ማለት ነው። እና አንዳንዴ ከባድ ነው እውነት ለመናገር እንግዲህ ከዚህ በኋላ ሱመያ የማግኘት እድሉ አናሳ ነው ማለት ነው። ምክንያቱም እሷ ፈርታታለች ማለት ነው። እሷን ብላለች፣ እኔ ፈርቻታለሁ በቃ እኔ ለልጆቼ መኖር እፈልጋለሁ ፈልጋለሁ። ምክንያቱም እዚህ ሴትዮ ጸባይ የሌላት ናት፣ አመል የሌላት ናት። እና አመል ከሌላትና ጸባይ ከሌላት ሴትዮ ጋር መኖር ያንድ ባል ሚስት ሆኜ መኖር አልችልም እና አልፈልግም ብላለች። ሌላው እንግዲህ ልጆች ልጆቼ ማየት እፈልጋለሁ ምናምን የምትለው አንተ የልጆቼ አባት ናት። ልጆቼ ደግሞ አባታቸው እንዲያውቁ ስለ አባታቸውም መልካም ነገር እንዲኖራቸው እፈልጋለሁኝ። ልጆቼ መጥተህ ማየት ትችላለህ። ልጆቼ መጥተህ መገናኘት ትችላለህ። ነገር ግን እሷን ቤቴን እንድታየው ይዘሀት እንድትመጣ አልፈልግም ብለዋለች ማለት ነው። እኔ ቤቴን እንድታየው እሷ ይዘሀት መጣ ደግሞ ገና ለገና በሌላ ቀን ለምን ገና እያያችው ነው? የእሷን የገዛኸው ቤት እሷን አትፈልገውም፣ ለእኔ ስጠኝ። እሷ የራሷ ቤት ስላላት ለምን ትሰጣታለህ? ቢያንስ አብረን እንኳን ደክመን ለፍተን ጎበዝ ናት እሷ። አብረን ነው ደክመን ለፍተን የገዛ ነው። እና ጎበዝ ስለሆነች ነው ያ ነገር ያደረኩላት አቋም ስለሆነ ነው አብረን የደከምንበት ስለሆነ ነው፣ እንኳን ብሎ ሲላት፣ በቃ ወደፊት እኔ እናንተ እንስራና የመጨረሻ እውነት፣ በንግግር እንደማታምኑ የመጨረሻ ከባድ እንደሆነች የሚያሳየው እኔ እናንተ ደክመን እንስራና አሁን እሷ ስለማትኖርበት በቃ እኔ እናንተ ደክመን በሰራ ነው ይገዛላታል። ይሄ በኔ በስሜ ያደርግልኝ እውነትም፣ ያኔ ግን አንዳንዴ በቃ የሆነ ነገር መኖር አለበት። እኒንተ ማግባቴ ለመጨረሻ ሊተወኝ ይችላል። እንፋታ እንችላለን። የሆነ ነገር በቃ አውቃለች፣ ውስጥ አሳምነዋለች ማለት ነው። ስለዚህ የሆነ ነገር ከሱ ጋር ይዤ መውጣት አለብኝ የምትል ነገር ነው። ስለዚህ የገዛሁት ቤት ያለ አሁን እሱ የኔም የአንቺ የሁለታችን ነው። ነገር ግን ለግልሽ ደግሞ ወደፊት አብረን ሰርተን ጸባይሽ ኖሮሽ አሳምረሽ በጣም ከሰው እማትናክሽ የሆነሽ ከኖርሽ ለአንቺም ይኖርሻል ብሎ ሲላት እንኳን ማምን በቃ መቀበል አልፈለገችም፣ ማለት ነው። ስለዚህ አንዳንዴ እውነቴ ነው ይሄ የነዚህ ባልና ሚስቶች ታሪክ ወይም ደግሞ እየሆነ ያለው ነገር፣ አንዳንዴ ሰዎች በተለይ በተለይ ወንድ ልጅ ሴት ልጅ አብራው ተሰዳ አብራው ደክማ አብራው ለፍታ አብራው ብዙ ውጣ ውረድ ብዙ ልፋትን አይታ ትንሽ ሀብት ሲመጣ በቃ ወይም ያሁን የመጀመሪያ ክ ደግ ማለፍታለች ጥራግራለች፣ የሆነ ሰውነቷም ሊከሳ ይችላል። በቃ ብቻ ከባድ ነው። ሴቶች እንግዲህ አግብቶ አግብተን ከወለድን በኋላ ያለው ነገር አስቸጋሪ ይመስለኛል። ሀላፍትና ትልቅ ሀላፍትና ነው። የቤተሰብ ሀላፍትና የልጅ የባል የባል ሀላፍትና ራሱ አንድ ከልጅ ሀላፍትና ይበልጣል ማለት ነው። ይሄ ውላን አንድ ሴት ልጅ በቃ በጣም ከባድ ነው። አይምሮ ማጨናነቅ ነው ብዙ ነገር ስለዚህ ይሄ እቺ ሴትዮ ያ ሁላን አሳልፋ ሀብት በሚመጣላቸው ሰዓት ምን በሚልላቸው ሰዓት አብሮ ማደግን አብሮን መኖርን ትቶ እሱ እንግዲህ እቺ ልጅ ራሴ አጠፋለሁ ወደቱ ስትለው ያዙ ልቀቁኝ ብሎ እንግዲህ ቅውጥ አድርጎ ነው እንግዲህ ሰርጉ ያገባው ማለት ነው። ግን ያን ቀን ከያገባት ቀን ጀምሮ ይኸው እስካሁን ድረስ ሰላም የለም። ሰላም የነበረበት ቤቱ ተናጋ፣ ሰላም የነበረች ሚስቱም አልፈልግህም አለችው። ሰላም በሰላም ማግኘት የሚፈልግ ልጆችንም ጭምር አጣ ማለት ነው። እና ይሄ ሌሎች ወንዶችን ትምህርት ሊወስዱት ይገባል። አንዳንዴ ፈጣሪ አሳምሮ አስተካክሎ ሰጥቷቸው፣ እዚህ እዛ መባዘን አግባብ አይደለም። የባሰ ሰው ልጅ ወጥቶ መግቢያውን ያጣል ማለት ነው። የሆነን መንገድ ሄዶ መመለሻውን ያጣል ያጣል። እና በአጠቃላይ አሁን ሱመያ ይሄ ነው። እሷ በራሴ ቆሜያለሁ፣ ችያለሁ ለልጆች ጠንካራ መሆን እፈልጋለሁኝ አንተ ራስህን ጠብቅ፣ እንደውም ከች ሴትዮ አንድ ነገር እንዳታደርግህ ብላ ለራሱ ጭራሽ አዝናለታለች ማለት ነው። ለምንድ ነው የልጅቷ ክፋት የልጅቷ ክፋት የልጅቷ መጥፎነት ስታይ ነው እንዲህ ልትል ያደርጋት። ያው የልጆቹ አባት ነው መቼም መጥፎ ነገር ክፋት ልታስብ አትችልም። ያሳዝናታል አሳዝነዋታል። ምክንያቱም በቃ አላደል ሴትዮ አትሆነውም። በህይወቱ እጅግ በጣም ልትጎዳው ትችላለች። አንድ የተነሳባት ቀን፣ አንድ የተናደደች ቀን አንድ ነገር ልታደርገው ትችላለች ብላ ለራሱም ጭምር ነው የምትፈራለት። እንትሷ ጤንኛ አይደለችም በሚለው ነው ደሞ የወስድቻት። ለምን የሰው ልጅ በንግግር እንኳን ተነጋግሮ ተነጋግሮ ብዙ ጊዜ አሁን ሴት ቀጥታ ወደ ዱላ፣ ወደ አክሽን አይሄድም። እቺ ግን ባገኘች ነገር ነው ይሄ ሰው ጎዳ፣ ላይ ጎዳ ማትልም ና ባገኘች ነገር ነው የምትከታክተው። ያ ነገር እውነትም ከባ ነው ሰይድ ራሱ በሆነ ነገር አስፈራርታው ነው ያገባችሁ ማለት ነው። እና ለማንኛውም እንግዲህ እስኪ መጨረሻቸው ምን ይሆን? እውነት ይታረቁ ይሆን? ከሱመያ ጋር ሰይድ፣ ለማዳን ብገባ አድነዋለሁ ብዬ ብገባ ሌላም ህይወት ሊጠፋ ይችላል ብላ ፈርታለች ማለት ነው። እውነት ትገባለች አትገባም? በቃ እኔ እንጃ። እስኪ ግቢ ነው በዚህ ነገር ላይ የምንላት፣ ወይስ አሁን ያለችበት የነበቃ ሰላሟን ይሻላታል? እንግዲህ አላቅ እሷ ናት በምታውቀው ማለት ነው። በአጠቃላይ ግን ትዳር ላይ ተከባብሮ ተዋዶ መኖር የመሰለ ነገር የለም። ሴቶችም ደግሞ የሚወዳት ሚስት የሚወዳት የሚያፈቅራት እያለን መጥታችሁ ደግሞ ሁለተኛ ልግባ የምትሉ ሴቶች አደብ ይኖራችሁ። ገብታችሁም ደስተኛ አትሆኑም። የራሳችሁም ህይወት የዛችም የእሱም ህይወት ነው የምትበጠብጡት፣ ማለት ነው። ወንድ ልጅ ደግሞ የበለጠ ራህ አገኛለሁ የበለጠ እደሰታለሁ ብሎ ገብቶ ደግሞ ሰላም የሚነሳው ነገር ከሆነ ደስተኛ አይሆንም። ስለዚህ ያ ነገር እንድታስቡበት በተለይ ሁለተኛ ላይ መግባት የምታስቡ እህቶች ማለት ነው። እንግዲህ መልካም ያሰራን ያሰማን። ሱመያ ጠንከራሁኝ። ያ የተገዛለሽ ቤት ባይሆን ቶሎ ብለሽን በስምሽ አዙሪው። እሺ ብለሽ ሞኛ ትሁኝ ይላለሁኝ። ሰላማችሁ ይብዛለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ